አሁን ቦነስ ነው፣ በላቸው ቦነስ በላቸው። አዎ ቦነስ ነው፣ ቦነስ ነው። ጎብዝ ደብል ነው፣ ግላብ ስጡኝ ነው።

በጣም በዚህ ነው ፋሲሎ፣ በጣም ነው እንዴት? አየሁ ግን አሁን በጣም አይን ያለው ሆነ ያለው። አሁን ምን እንደሚባል ደብለው ሁለት አበባ አንድ አበባ ስናይፐር ዲሽካ ምንዶ አላውቅ፣ የት ጋር ምን እንደሚባል እኮ አላውቅ። ይሄንን ማግኘት አለብኝ፣ አይሽ እንደዚህ ለመጫወት አንቺዬ ነግርሽ እኮ አሁንም እረፍቱኛ ነው። አሁንም ወርኪንግ ለለው አንድ ቦታ እናትን እየጠበኩኝ ነው እንጂ አራራ ቀለኛ

ጥበብ ጠርታሽ አለች። ግን በጣም እንዴት አየው፣ ድምጼ እንኳን ሰው በጣም አይ፣ ጥበብ ጠርታሽ አለች። እውነትም እንድናሸንፍ እናሸንፍ፣ እናሸንፍ። እኔን ማሸንፍ አይቻልም። እኔን ማሸንፍ

ስራ ምናምን ሄዳለሁ ያለ ነበረ እና ሊወጣ ነው። ለዛ ነው ሌላ ጊዜ ምናምን እያስገባው አንዳንዴ እንጫወታለን። ፋሲሎ መጣህ እንዴ? አይ ፋሲሎ ዛሬማ እኮ ቀጠቀጥከኝ። አልቻልኩም አልቻልኩም አልቻልኩም። እንዴ የአንቺ ብቻ አይደለም የሁላችንም ጎይቶም አንድ አዋሳሰጥ ገስት ትልካለ። ስናይፕ አርግ መጀመሪያ ፑሽ አርግና ከዛ በኋላ እንትትላለክ ቀጥ ብለ ገስት ትልካለህ። እንዴ እንዴ፣ አንድ ጊፍት ጋላይ ሙላና ከዛ ትገባለ። ገስት ዝም ብለክ ዘው ብለክ ትገባለህ። እንዴ ኦኦ፣ ሰው ጎይቶም፣ አራት ልብ ወይ ሶስት ኮፍያ ስጥ። ጸጥ ብለህ መግባት ያምርሃል። እንዴ ተው እንጂ ዚስዝ ኖት ዩር ማዘር ሃውስ ወንድሜ፣ ሌብል ስላለ እኔ ቤት የምትገባ ክብር የለህም። አባቱ ሌብልን ያሳደግከው ሌላ ቦታ እንጂ እኒዊድሮንጋ አይደለም። ጉድ ናይት አለማክ ባይ ባይ ለኒ ሰታክ መሳሪያ እንደ ሰላሳ ስድስት የገባው ስለዚህ መውጣት